አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የሀሊማ ሚዲያ ቤተሰቦች፣ እንዲሁም ሰላም ሰላሞች ይብዛ ብያላችሁበት ዛሬ ይዤላችሁ የመጣሁት ፕሮግራም የሶስት ሰው ጥያቄ ነው። ነገር ግን ሶስቱም ተመሳሳይ ጥያቄ ነው። ተመሳሳይ ሳይሆን ያን የሚያቀራርበው ነገር አለ ማለት ነው፣ በተለይ ሁለቱ። ይህም ደግሞ የተለየሁት ፍቅረኛ የሚለው ነው። የተለየሁት ፍቅረኛ የሚለውን የሁለታቸውም ስለተለዩት ፍቅረኛ ነው፣ እና ምን ሊሆን እንደሚችል እስኪ አብረን እኔ ማለት ነው። እና የሶስት ሰው ጥያቄ ነው ማስደመጣችሁ፣ ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉ። ተአጠር ያለ ቪዲዮ ነው እያደክማችሁ ማለት ነው። ወደ ጉዳያችን እንግባ። የመጀመሪያው ጥያቄ የተለየሁት ፍቅረኛዬ ከሌላ ሴት ጋር ተኝቶ እኔ ወደ ቤት ስገባ ተነሱ፣ ከዛ ወደ ውጭ ስወጣ ከኋላ የተከትለው እሷ አይወድሽም እሱ አልወድሽም ይሉኛል። በጣም አዝኜ ነበር። ምንድን ነው ትላለች። እንደተለመደው ይህንን ህልም ስንተነትን ማለት ነው አማራጮችን ጨምረን ነው። ከአማራጮቹ ውስጥ ለአንቺ የሚሆኑትን ትመርጫለች ማለት ነው፣ ወይም ከአንቺ ህልም ጋር የሚሄደውን ማለት ነው እና የተለየሹ ፍቅረኛ ፍቅረኛ በራሱ ሌላ ሴት ጋር ተኝቶ ማየት ብዙ ትርጉም አለው። ነገር ግን የመጀመሪያው ምንድን ነው ክህደት ነው ማለት ምናልባት ሌላ ጥሩ ትርጉም ሊኖረው የሚችለው ምናልባትም አንድ ሴት ባላችን ወይ ጓደኛችን ሌላ ሴት እያማለለ ካየን ነው። እዚህ ጋር ተኝተው ነው ያለችው እና ይህ ማለት የክህደት ስሜት ነው። ቀድሞውንም ስለተለያያችሁ ይሄ በራሱ ክህደት ወይም የክህደት ስሜትን ይፈጥራል። ህልሙም ደግሞ ይህንን ስሜት የሚያጎላ ክስተት ሆኖ ይገኛል ማለት ነው። ሌላው ደግሞ አልወድሽም የሚለው ቃል ወይም አይወድሽም የሚለውን ቃል መስማትሽ ያ ማለት እንደዛ በእውነታውም እንደዛ ይሉሻል ማለት ሳይሆን በራስ የመተማመን ስሜት ማጣት፣ የራስሽን ዋጋ ማጣት እና በቃ የብቸኝነት ስሜት ወይም ተስፋ የመቁረስ ስሜት በራስሽ ላይ እየተሰማሽ ነው ማለት ነው። ያ እንዲሆን ደግሞ አትፍቀጅ ወይም መፍቀድ የለብሽም። ምክንያቱም በራስ መተማመንሽን ስላጣሽ ወይም እንድታጭ ከፍተኛ ተጽዕኖ እያሳደረብሽ ስላለ ማለት ነው። ሌላው ደግሞ ከቤት ወጥተሽ መሮጥሽ እና እነሱም ተከትለው እያሳደዱሽ ሲከተሉሽ ማየትሽ ደግሞ የብቸኝነትና የመገለል ስሜት እየተሰማሽ ነው ማለት ነው። ውድሀቴ እነዚህን ስሜቶች ለመቋቋም የግል ምክሬን ወይም ደግሞ ልታረጊያቸው የሚገቡ ነገሮችን አንዳንድ ነገሮችን እልሻለው ማለት ነው። እንደሚጠቅምሽ ተስፋ አደርጋለው። መለየት ሐዘንን ቁጣን፣ ብስጭትን ያመጣል። ስለዚህ ሐዘንሽን መቀበል አለብሽ። ሌላው ደግሞ ራስሽን ይቅርታ መጠየቅ አለብሽ ወይም ለራስሽ ይቅር ማለት አለብሽ። ምክንያቱም አንዳንድ ጊዜ ሰዎች ሲለያዩ ለራሳቸው ቦታ ይፈልጋሉ ማለት ነው፣ ወይም የራሳቸውን ድርሻ ይፈልጋሉ። ምክንያቱም ያለፈውን ነገር ትተሽ አዲስ ነገር እንደምትጀምሪ መረዳት አለብሽ ወይም መወሰን አለብሽ ወይም ደግሞ ራስሽን ማሳመን አለብሽ ማለት ነው። ሌላው ደግሞ ስለወደፊቱ አዎንታዊ በሆነ ነገር ማሰብ አለብሽ ወይም ማሰብ መጀመር አለብሽ። ይህም ደግሞ አዲስ ጓደኛዎችን ማፍራት፣ አዲስ የመዝናኛ ጊዜዎችን መፈለግ እናም አዲስ ግቦችን ለማውጣት እድሉ ይኖርሻል ወይም ይኖርሽ ማለት ነው። ወይም እድሉን ለራስሽ ስጪ። እራስሽን ከሚጎዱ ነገሮች መራቅ አለብሽ። ይህ እንደውም የመጀመሪያው መሆን አለበት። ምክንያቱም ከድሮ ፍቅረኛሽ ጋር ወይም ስሜትሽን ከጎዳው ሰው ጋር አንዳንድ ፎቶዎች ወይም ሶሻል ሚዲያዎች ላይ ያሉትን ነገሮች ወይም ስለሱ መከታተልን እና ስለሱ ያለውን ሁኔታ ማሰብ ማቆም አለብሽ ማለት ነው። ወይም እሱን የምታገኝባቸውን አድራሻዎች እንደ ሶሻል ሚዲያም ሆነ ፎቶዎች ወይም የትኛውንም ነገሮች ማለት ነው ከማየት መቆጠብ። ከዚህ ሁሉ በተጨማሪ ደግሞ አንዳንድ ነገሮችን ይህም ማለት ሀሳቦችሽን እና ስሜቶችሽን በወረቀት ላይ ጻፊ፣ ምክንያቱም ስሜትሽን ለመረዳት እና ሁኔታሽን ለመረዳት እጅግ በጣም ጥቅም ይሰጥሻል ማለት ነው። ወደ ቀጣው ጥያቄ እናልፋለን። ከዚሁ ተመሳሳይ የሆነ ጥያቄ ነው። የተጠላሁት ፍቅረኛዬ ከሌላ ሴት ጋር ተኝቶ አየሁት እና እኔም በጣም ተናድጄ ሁለት አልጋ አነጥፋለሁ። መስኮቱ ክፍት ነበር። የውጭ ሀገር ዜጋ ይመስለኛል ስጦታ ልስጥሽ ይለኛል። ስጦታው ቀለበትም ይመስለኛል የአንገት ጌጥም ይመስለኛል። ከዛም ፍቅረኛዬ ከእህቱ ጋር ከቤታችን ቡና እየጠጡ ነበረ። እናቴ ግን ከሰው ጋር ተጣልታ እያለቀሰች ነበረ ይላል ጥያቄው። ፍቅረኛ ማለት ከሴት ጋር ተኝቶ የነበረው ፍቅረኛሽ ነው ቡና ሲጠጣ የነበረው ወይስ ሌላ አዲስ ፍቅረኛ ያለሽ? ይህንን ግልጽ አላደረግሽልኝ። ግጽ ብታደረግልኝ የበለጠ ህልሙ ይብራራልሽ ነበረ፣ እውነተኛውን ትርጉም ታገኝ ነበረ። ግን ስላላብራራሽልኝ ምንም ማድረግ አልችልም እና ምናልባት አዲስ የፍቅር ግንኙነት ካለሽ ምናልባት የድሮን ፍቅረኛሽን ማየትሽ ጥሩ ላይሆን ይችላል። ሌላ ህይወት ውስጥ የገባ ሰው ወይ እሱ ወይ እሷ ገብተው ከሆነ የድሮ ፍቅረኛ ማየት ትርጉሙ ጥሩ አይደለም። ማለትም መጥፎ ስሜትን አሉታዊ ነገር ነው የሚያመለክተው ማለት ነው። እና እዚህ ጋር ስንመጣ ፍቅረኛሽ ከሌላ ሴጋ ተኝቶ ማየትሽ እና መናደድሽ ማለት ነው የቅናስ ስሜትን እና በፍቅር ግንኙነታችሁ ላይ ያለውን አለመተማመን ያመለክታል። የፍቅር ግንኙነት አሁን ሌላ አዲስ ጀምረሽ ከሆነ ምናልባትም ይህንን ህልም ስታይ የአሁኑ የፍቅር ግንኙነትሽ ይቋረጣል የሚል ስጋት አድሮብሽ ሊሆን ይችላል። ወይም ደግሞ ከፍቅረኛሽ ጋር ያለውን የፍቅር ግንኙነት ችግር ሊያመለክት ይችላል ማለት ነው። ሌላ ካለሽ አዲስ ካለሽ ማለት ነው። አሊያም ደግሞ ያለፈውን ሊሆን ይችላል ማለት ነው። ሌላ ከሌለሽ ያለፈውን በግንኙነታችሁ ውስጥ የነበረውን ችግር ያመለክታል ማለት ነው። ቡና ሲጠጣ የነበረው ደግሞ አዲስ ከነበረ ደግሞ አሁን ላይ ያለው የፍቅረኛሽ ጋር ችግር ይኖራል ወይም ደግሞ እንለያለን ብለሽ እያሰብሽ ሊሆን ይችላል፣ ወይም ስጋት አድሮብሽ ይሆናል ማለት ነው ነው። በህልም ውስጥ ሁለት አልጋን ማንጠፍ ሁለት ትርጉም አለው። ለአንዳንዶች ምናልባትም አንቺ የአንቺ የፍቅር ጓደኛ ለምሳሌ ሌላ የፍቅር ጓደኛ ሊኖረው ይችላል፣ ወይም ማለትም አንቺ ሁለተኛ ልትሆኚ ትችያለሽ ወይም ደግሞ በህይወትሽ ውስጥ አዲስ ምዕራፍ ለመጀመር ወይም አዲስ አማራጮችን ለመፈለግ ያለሽን ፍላጎት ሊያመለክት ይችላል። እንደዚሁ በሁለት ነገሮች ወይም በሁለት ፍላጎቶች መካከል ያለሽን ውሳኔ ለማሳየት ያገለግልሻል ማለት ነው። የውጭ ሀገር ዜጋ ስጦታ ሊሰጥሽ ሲል ማየት ምናልባትም አዲስ ግንኙነት ወይም አዲስ እድል እንደሚፈጠር ሊያመለክት ይችላል። ስጦታው የፍቅር ምልክት ሊሆን ይችላል ወይም ደግሞ የቁሳዊ ነገር ምልክት ሊሆን ይችላል ማለት ነው። ፍቅረኛሽ ከእህቱ ጋር ቡና ሲጠጣ ማየትሽ ምናልባትም ከእህቱ ጋር ያለውን ጥሩ ግንኙነት እያሳየሽ ሊሆን ይችላል ወይም ደግሞ ለሷ ቅርብ እንደሆነ አሊያም ከቤተሰቡ ጋር ያለውን ጠንካራ ግንኙነት ያመለክታል ማለት ነው። በአጠቃላይ የህልሙ ትርጓሜ በህይወትሽ ውስጥ የተለያዩ ስሜቶች እና ሁኔታዎች እንዳሉ ያሳያል። በፍቅር ግንኙነትሽ ላይ ጭንቀትና አዲስ ነገር ለማድረግ ፍላጎት የቤተሰብ ችግር እና አዲስ እድሎች ይገኙበታል። ህልሙም እነዚህ ሁኔታዎችን ለመቋቋምና ትክክለኛ ውሳኔ ለማድረግ እንደ ማሳሰብ ያገለግላል ማለት ነው። አላሁ አለም። ወደ ሶስተኛው ጥያቄ እንመለስ። እስኪ ብዙ ታኮ ጫማዎች የኔ እንደሆኑ አየሁ። ነጭ ምርጥ ጫማ በዝናብ ውስጥ ለብሼ ጭቃ ነክቷታል። ወንዝ ውስጥ ገብቼ አጥቤ ዳግም ለበስኳቷል እና ሄርኩኝ ባሌ ይመስለኛል ቆሞ ይጠብቀኛል! ከእሱ ጋር ጥላ አጥለን በዝናብ ውስጥ እየሄድን፣ በግራና በቀኝ ቀይና ጥቁር በሬ ታስረዋል። ቀንዳቸው ወደኛ ነው። በመሃላቸው ልናልፍ ስንል ሊወጉን ሲሉ እኔ ባሌ የሚመስለውን ትከሻ ተደግፌ ሳይወጉን አየሁ። በተደጋጋሚ የእጅ ባትሪ ሳበራ ጥላና ሻንጣ አያለሁ፣ ይላል ጥያቄው። በህልም ውስጥ ብዙ ጫማዎችን መመልከት ወይም ያኒ ታኮ ጫማ ምን ማለት እንደሆነ ከዚህ በፊት ተናግሬያለሁ። ታኮ ጫማ ማለት የነገሮችን ከባድነት ወይም ደግሞ ውድና ከባድ ማለት፣ ልክ አንድ ትልቅ ነገር አንድ ትልቅ ግብ ኃላፊነቱም ትልቅ ነው የሚሆነው እና እናም ብዙ ጫማዎችን መመልከት በህይወት ውስጥ ምርጫዎች ወይም ደግሞ ብዙ እድሎች እንዳሉሽ ሊያመለክት ይችላል። ታኮ ጫማዎች የሴትነትሽ ወይም የውበትሽ ምልክቶች ሊሆኑ ይችላሉ። ወይም ደግሞ እነዚህ ጫማዎች የተለያዩ ማህበራዊ ሚናዎችን ወይም ኃላፊነቶችን ሊያመለክቱ ይችላሉ። ነጭ እና ምርጥ ጫማ በዝናብ ውስጥ ለብሶ ጭቃ መንካት። ነጭ ጫማ ብዙውን ጊዜ ንጽህናን እና ንጹህነትን ሊያመለክት ይችላል። ነጭ ጫማ ብዙውን ጊዜ የትዳር ጓደኛን ባህሪም ሊያመለክት ይችላል። ይህ ማለት የትዳር ጓደኛሽ ንጹህ ባህሪ ነገር ግን ጭቃ ሲነካው ማለት ደግሞ ምናልባት በንጽህናው ላይ ወይም በንጹህ ባህሪው ላይ በአንቺ ሊሆን ይችላል በሱ ሊሆን ይችላል ትንሽ ፈተና እያጋጠመ ነው ማለት ነው። እናም ጭቃውን ወንዝ ውስጥ ገብተሽ ማጠብሽና ዳግም መልበስሽ እነዚህን ችግሮች ወይም ፈተናዎች ለመቋቋም ያለሽን ችሎታ ያሳያል ማለት ነው ወይም ለማስወገድ ባልሽ ቆሞ ሲጠብቅሽ መመልከት አንቺን የመደገፍና የመጠበቅ ምልክት ሊሆን ይችላል። ጥላውም እንደዚሁ በችግር ጊዜ ጥበቃንና ደህንነትን ያሳያል። በተጨማሪ ከባለቤቶች ጋር በህይወት ውስጥ ያለሽን ቅርርብና መተማመን ሊያመለክት ይችላል ማለት ነው። አላሁ አለም። በግራና በቀኝ ጥቁርና ቀይ በሬዎችን መመልከት ደግሞ በሬዎች ብዙውን ጊዜ ጥንካሬን፣ ኃይልን፣ ቁርጠኝነትን ወይም ጣበኛነትን ወይም ጥልን ያመለክታሉ። ጥቁርና ቀይ ቀለም ደግሞ የጥንቃቄ ወይም የአደጋ ምልክት ነው። ብሎም ቀንዳቸው ወደ አንቺ ወይም ወደ እናንተ መሆኑ ደግሞ አደጋ ወይም ችግሮች ሊያጋጥሙሽ ይችላሉ። ነገር ግን አልወጉኝም ብለሻል እና ሳይወጉሽ በሰላም ካለፍሽ ደግሞ ችግሮችን በመደጋገፍ እና በመረዳዳት እና በድፍረት እንደምታሸንፊ ያመለክታል። በተደጋጋሚ የእጅ መብራት ሳበራ እና ጥላና ሻንጣ አያለው ብለሻልና፣ የእጅ ባትሪ እውቀትን፣ መመሪያን፣ ግልጽነትን ሊያመለክት ይችላል። ጥላው ደግሞ የተደበቀ ወይም ያልታወቀ ነገርን ያሳያል። ሻንጣው ደግሞ ጉዞን፣ ለውጥን ወይም ሸክምን ያመለክታል። ይህም ደግሞ በህይወት ውስጥ ያልተፈቱ ወይም የተደበቁ ጉዳዮች ወይም ስሜቶች እንዳሉሽ ያሳያል። በአጠቃላይ ህልሙ በህይወቶች ውስጥ ያሉትን ጥንካሬዎች፣ ችግሮችና ድጋፎች። በህይወትሽ ውስጥ ብዙ ምርጫዎችና ድሎች አሉሽ፣ እና ችግሮችን በድፍረትና በድጋፍ ታሸንፊያለሽ። እንዲሁም ያልተፈቱ ጉዳዮች ወይም የተደበቁ ስሜቶች አሉሽ ማለት ነው። አላሁ አለም። ውድና የተከበራችሁ የኢትዮ ቤተሰቦች፣ የዛሬው ፕሮግራሜ በዚህ ያበቃል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁ እና ትርሱ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ